አሰላሙ አለይኩም እንዴት ናችሁ? እኔ ደህና ነኝ ያለው ሰላም ብያለው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮ ደግሞ ማንን ይመለከታል? ከሀገር እየወጡ እና ማዳም ቤት እየገቡ ላሉ ልጆች ማለት ነው። አዲስ ምንም ተሞክሮ የሌላቸው ምንም ተሞክሮ የሌላቸው ልጆች ለነሱ ማለት ነው። እና መልእክቴ ምንድን ነው ጠፍቶ የሚያመጣው መዘዝ ጠፍቶ መስራት የሚያመጣው መዘዝ እሱን ነው። እሺ፣ እና እሱ ላይ ትንሽ ልበል ብዬ ነው። ምክንያቱም ብዙ ልጆች እየመጡ እየወጡ ስላለ እና ብዙ እንትን ብዙ ነገር ውስጥ እየገቡ ስለሆነ እና ያ ያው ሁላችንንም ያሳስበናል እንግዲህ። እና ምንድን ነው ጠፍቶ መስራት የሚያመጣው መዘዙ፣ ከብዙ ነገር ያራርቃል፣ ከብዙ ነገር ያራርቃል፣ በብዙ መንገድ ይሸውዳል። እንዴት ብላችሁ ብትጠይቁኝ እንዴት ብላችሁ ብትጠይቁኝ፣ ጠፍቶ መስራት ያው ነፃ ብዙ ጊዜ ነፃነቱ ተፈልጎ ነው ማለት። መጀመሪያ ያው ሰዎች ሲጠፉ ምክንያታዊ ናቸው፣ በምክንያት ነው የሚጠፉት። በእርግጥ ማለት ብዙዎቹ የሚጠፉት በምክንያት ነው፣ ካቅም በላይ በሆነ ጉዳይ ወይ በስራ ብዛት፣ ወይም ሰዎቹ ጥሩ አይደለም፣ ወይም ደግሞ ስራ ቀይረው ቀይረው ምንም ሳይሳካላቸው ሲቀር በዛ ምክንያት ይጠፋሉ እ ግን ደግሞ በዛው ልክ ደግሞ በጣም ባልባሌ ምክንያት፣ አሳማኝ ባልሆነ ምክንያት ደግሞ የሚጠፉ ልጆች አሉ። ለነሱ ነው አሁን ይሄ መልክቴ ማለት ነው። እንደዚህ ከአቅማቸው በላይ ሆኖባቸው የሚወጡ ልጆች እነሱ በቃ ምንም ማድረግ አይቻልም። ያው ቀይረው ቀይረው የማይሆን ከሆነ የማይሳካ ከሆነ የስራው ሁኔታ በቃ ውጭ ላይ ወጥተው መስራት አማራጭ ያደርጋሉ። ለእነሱ አይደለም እኔ በጣም በትን በትንሽ ምክንያት፣ በማይሆን በማይረባ ምክንያት እየወጡ ትንሽ ሰበብ እየፈለጉ እየወጡ ህይወታቸውን ያው እንትን ለሚሉ ልጆች ማለት ነው፣ እና ዋጋ ለሚከፍሉ ልጆች በጣም በነገራችን ላይ ጠፍቶ መስራት ብዙ ጊዜ ዋጋ ያስከፍላል። በምንድን ነው ዋጋ የሚያስከፍለው? አንደኛ በጣም ይሸውዳል። እንደገና ደግሞ እድሜን በጣም ነው የሚሰርቀው በቃ እንዴት ነው በቃ አታውቁትም፣ ሳታውቁት ነው። ከመቼው አንድ ዓመት እንደሞላችሁ አታውቁትም፣ ከመቼው ሁለት ዓመት እንደሞላችሁ አታውቁትም፣ ከመቼው ሶስት ዓመት በ በሚቀጥለው ስትሉ አይሳካም። ደግሞ ብዙ ጊዜ ውጪ ላይ አይሳካም። እውነት ነው የምላችሁ አይሳካም። ለምን ዓላማችሁን ትረሳላችሁ። አሁን በጣም እንደዚህ ማለት እንትኑ የሌላችሁ ልጆች እንደዚህ እንዴት ነው ገና አዲስ ወደ አረብ ሀገር እየመጣችሁ ያላችሁ ልጆች ከሆነ እንደዚህ፣ ቢያንስ ተመላልሳችሁ ያለውን ሁኔታ የማታውቁ ልጆች ከሆነ በጣም ነው እንትን የሚሸውዳችሁ። ውጭ ላይ ጠፍቶ መስራት ማለት ነው እና ከብዙ ነገር ያራርቃችኋል። እንዴት ያራርቃችኋል? አንደኛ፣ ያው እንደምታውቁት እረፍት የሚባል ነገር አለ። ውጭ ከወጣችሁ በኋላ ማለት ነው። ስራ ብትሰሩ፣ ያው እረፍት የሚባል ነገር አለ። ስራ ብትገቡ፣ እረፍት በምትወጡ ሰዓት ከብዙ ልጆች ጋር ትገናኛላችሁ ያው እርስ በርስ ትገናኛላችሁ። ጓደኛ ታገኛላችሁ፣ ማለት የሴት ጓደኛ ታገኛላችሁ። ከዛ በኋላ አብራችሁ መብላት መጠጣት ይኖራል፣ ወጥቶ መዝናናት ይኖራል፣ ልብስ መግዛት ይኖራል። ብቻ በቃ የሆነ ብዙ ጊዜ በማይረባ ነገር ነው እንትናችሁ ብራችሁ ራሱ የሚጠፋው ብዙ ጊዜ አላስፈላጊ በሆነ ነገር ማለት ነው እና እንዴት ነው ፈቃድ ብቻ ነፃነቱን ስትለምዱት የሆነ ገንዘብ የመያዝ ራሱ እንትናችሁ አቅማችሁ ራሱ እንትን እያለ ይሄዳል። በቃ ገንዘብ ብዙም አትይዙም። አንደኛ ቤክራ ያለ መብላት መጠጣት አለ፣ ስራ መፍታት አለ። በዛ መካከል እናንተ እድሜያችሁ እንትን እያለ ነው የሚሄደው። ወይም ደግሞ ሁለት ወር ሰርቶ ስራ መፍታት አለ። ወይም ደግሞ ሳይመቻችሁ ይቀርና ትመጡና ደግሞ እንደገና ስራ ቶሎ ላታገኙ ትችላላችሁ። በጣም ከባድ ነው። ያገኛችሁትን ገንዘብ ደግሞ ሰርታችሁ ይሳችሁ የመጣችሁትን ገንዘብ ደግሞ ታጠፋላችሁ። በምን ያው እዛ ቁጭ ስትሉ ቀለባለ ቀላል አይደለም ኑሮ ራሱ። ኢትዮጵያ ይባላል እንጂ እዚህም ተወዷል እየተባለ ነው እንግዲህ እና አስቡት። ገንዘቡ ደግሞ ዱቄት ነው ሲጀመር። የአረብ ሀገር ገንዘብ ዱቄት ነው የታወቀ ነው። እና በዛ ምክንያት በቃ አሁንም አልሞላልኝም ስትሉ፣ በዚህም ዓመት አልተሳካልኝም ስትሉ፣ በዛም ዓመት እንደዛ ስትሉ እድሜያችሁን ቁምጭጭ አድርጎ ነው የሚበላባችሁ። ከዛስ መራራቅ ይመጣል ከቤተሰብ ከልጆች እንደገና በቃ ከሀገር መራቅ ይመጣል። ሳታስቡት አምስት ዓመት ሳታስቡት ስድስት ዓመት ሰባት ዓመት እያለ ይሄዳል። እንዲህ ይሄንን የምለው ግን ያው ጠንካራ የሆኑ ልጆች አሉ። አላማ አድርገው ልክ እንደ ኮንትራት ቤት አንድ ቤት ውስጥ ቀጥ ብለው መስራት ከዛበለ ሰርተው የሚገቡ አሉ፣ አላማቸውን የሚያስቀጥሉ ማለት ነው። ግን አንዳንዴ ደግሞ እንደዚህ ልፍስፍስ ደካማ ከሆናችሁ በጣም በብዙ መንገድ ነው የምትሸወዱት። እና በተለይ ደግሞ ጓደኞች መያዝ ጓደኞች ማብዛት ምናምን ጥሩ አይደለም። እንዲ ከወጣችሁ እንኳን ማለት ነው ከወጣችሁ እንኳን የሆነ ጠንቃቃ መሆን አለባችሁ። አንድ ቤት ጠንክራችሁ ለመስራት መሞከር አለባችሁ። ልክ በቃ እንደ ኮንትራት ቤት እያሰባችሁ ማለት ነው። እረፍትም አለመውጣት እረፍት ስትወጡ ገንዘብ ነው የምታጠፉት፣ አንደኛ ነገር ማለት ነው። ከዛ ደግሞ ለእረፍት መታችሁ ጓደኞቻችሁን አግኝታችሁ ተዝናንታችሁ፣ ያው ቤት ውስጥም ሊሆን ይችላል፣ ወጣም ብላችሁ ሊሆን ይችላል፣ በተለያየ መንገድ ልትዝናኑ ትችላላችሁ። ከዛ እረፍት ጨርሳችሁ ደግሞ ወደ ስራ ቦታ ልትመለሱ ስትሉ እንዴት እንደሚደብር በቃ እንዴት እንደሚደብር ስትመለሱ ማለት ነው። ልክ እንደ አዲስ አይነት ነው የሚያደርጋችሁ መመለሱ ማለት ነው ገና ስታስቡት መመለሱ ወደ ቤት ሄዶ ስራ መስራቱ ምናምን እና እንደገና ደግሞ በቃ ወደ ሀገር ቶሎ እንዳትሄዱ ነው የሚያደርጋችሁ። የሚሸውዳችሁ ነገር ይሄ ነው፣ በቃ ወደ ሀገር ቶሎ እንዳትገቡ ነው የሚያደርጋችሁ። በዛ መካከል ደግሞ ደስታ አለ፣ ሀዘን አለ፣ ይፈጠራል። ወረቀት ይቃማ የለም። ከዛ ምንም ማድረግ የማትችሉበት አይነት ሁኔታ ውስጥ ትገባላችሁ። እኔ ብዙ ጊዜ መጥፋትን አልመክርም ግን ከጠፋችሁም ደግሞ ቶሎ አላረ ቶሎ አንድ ሁለት አመት ሶስት አመት ቀጥ ብላችሁ አንድ ቤት ውስጥ እረፍት ሳያምራችሁ ምናምን እረፍት ልትወጡ ትችላላችሁ። በእርግጥ ብትወጡ ነፃነትም ያው የሰው ልጅ ያስፈልገዋል። ኮንትራት ቤትም ግድ ሆኖ ነው እንጂ ያው ቢገኝ ማንም አይጠለም። ግን ቢሆንም እንኳን በሶስት ወር አንድ ጊዜ መውጣት ያላችሁ የሚያስፈልጋችሁን ነገር ለመገዛዛት ሊሆን ይችላል። ከዛ ያንን አድርጋችሁ ምን ብላችሁ ቀጥ ብላችሁ ወደ ስራችሁ መመለስ ምን በቃ የሆነ እንደዚህ እንትን ሳያምራችሁ ማለት ነው። እና አንደኛ ገንዘባችሁንም ሴቭ ታደርጋላችሁ፣ አይባክንም፣ ጊዜያችሁም አይባክንም፣ እድሜያችሁም አይባክንም። እና ምን ብዬ ልንገራችሁ ለምን እንደምሰቅ ይገባችኋል መቼም እና በቃ ከወጣችሁ እንኳን በቃ ጥንቅቅ ብላችሁ ጥንክር ብላችሁ ጥንክር ብላችሁ አንድ ቤት ሰርታችሁ አንድ ቤት ካልሆነ እንኳን ያው ብትቀያይሩ ትንሽ እየጠነከራችሁ እያላችሁ መውጣት ምናምን እረፍት ሳታበዙ ቀጥላችሁ ስራችሁን ሰርታችሁ ጨርሳችሁ ለአላማችሁ እንትን ብላችሁ በአጭር ጊዜ ውስጥ ወደ ሀገር እንድትገቡ ማድረግ አለባችሁ። ሀገራችሁ ገብታችሁ ትምህርታችሁ መቀጠል፣ ትምህርት አቋርጣችሁ ከሆነ የመጣችሁ ትምህርታችሁ መቀጠል፣ ትዳር ከሆነ ወደ ትዳራችሁ መመለስ፣ ስራ ከሆነ ስራችሁ መስራት ያንን ነው አላማ ማድረግ ያለባቸው። ምክንያቱም የበፊቶቹ ልጆች በቃ ጠፍተው ሲሰሩ በጣም ብዙ አመታትን ያስቆጥራሉ። ይሄ ያለ ነገር ነው፣ እውነታ የሆነ ነገር ነው እያወራ ያለት በነገራችን ላይ እና እኔ የማውቀውን ነገር ነው እየተናገርኩ ያለውት። እና ወረቀት ሳይኖር መስራት በጣም ከባድ ነው። ኮንትራት ቤት ደስ የሚለው ነገር ምንድን ነው? ለሁለት ዓመት ከመጣችሁ ጨክናችሁ ነው በቃ ሁለት ዓመቷ ዘርቼ ይገባለው ነው የምትሉት። በቃ የሆነ ነፃ ረፍቱም ስለሌለ ምንም ነፃነቱም ስለሌለ አሰልቺ ይሆናል ሲጀመር ሁሌ ስራ ስራ ስራ ስራ ለዛም ሲባል ለአላማም ሲባል እሳቱ በግዳችሁ ጨርሳችሁ ትገባላችሁ በቃ ያን ያህል እንትና ይልም ቢያንስ ኢትዮጵያ ገብቶ መመለስ እድል አለ ግን ወረቀት ከሌላችሁ ግን እሱም እድል አይኖርም በቃ ይሄ እድል አይኖርም። በፈለጋችሁት ጊዜ መግባት ብትፈልጉ ወይ ቤተሰብ ወይ እናት ለመጠየቅ ወይ የሆነ ሰርግ ሊኖር ይችላል። ደስታ አለ፣ አዘን አለ። በዛ መካከል ያንን ማድረግ አትችሉም። ከምን በላይ ደግሞ እድሜያችሁን ይበላባቸዋል፣ ይሸውዳቸዋል። በጣም ነፃነቱ፣ ልብስ መግዛት፣ መልበሱ፣ መዘነጡ፣ ምን ማለቱ፣ በቃ የሆነ ወጣ ገባ ማለቱ ምናምን በጣም ነው። በቃ ምን ብዬ ንገራችሁ። እና ከዚህ ጥንቃቄ አድርጉ ለማለት ነው። እና ቪዲዮውን ስለተከታተላችሁ ያመሰግናለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ መጣለሁ። ይሄንን ግን ላይክ ያደረጋችሁ ብዙ ልጆች ጥንቃቄ እንዲያደርጉ በቃ ማለት ከአቅም በላይ ካልሆነ አለመውጣት እንጨክን። ምክንያቱም ምን መሰላችሁ? የሰው ቤት የሰው ቤት ነው። ሁሉም ቦታ አንድ ነው። ሰው በእርግጥ የሆነ በጣም ከአቅም በላይ ሲሆን አው እነሱን ለነሱ አይደለም እኔ ትንሽ ጥቃቅን ምክንያት የሚፈልጉ ልጆች አሉ። ያንን ማየት ያለባቸው መጠንከር አለባቸው። በቃ መጠንከር እሺ እ እንደዛ ነው የሚሰማኝ። እና በጣም አመሰግናለሁ ቲክቶክ ስላያችሁ ዩቲዩብ